የአፋር ክልል ርዕሰ መስተዳድር አወል አርባ በሰመራ ከተማ እየተሰራ በሚገኘው የኮሪደር ልማት የአፋርን የተፈጥሮ መስህብ በሚያሳይ መልኩ እየተከናወነ መሆኑን ተናገሩ። ርዕሰ መስተዳድር አወል አርባ የሰመራ ከተማ ኮሪደር ልማት ምዕራፍ ሁለት መርሃ ግብርን አስጀምረዋል። የመጀመሪያው ምዕራፍ የሰመራ ከተማ የኮሪደር ልማት ስራ አምሳ በመቶ መጠናቀቁን በዚሁ ወቅት ተገልጿል። በቀጣዩ አመት በሰመራ ከተማ ለሚከበረው የከተሞች ፎረም የኮሪደር ልማት ስራዎችን በፍጥነት ለማጠናቀቅ እየተሰራ ነው ተብሏል። በዚህም የሁለተኛው ምዕራፍ የመንገድ ፕሮጀክትን ከኢትዮጵያ መንገዶች አስተዳደር ጋር ስምምነት በመፈጸም በአጭር ጊዜ ለማጠናቀቅ ወደ ስራ መገባቱን የአፋር ክልል ርዕሰ መስተዳደር አወል አርባ ገልጸዋል። እና ከተማው አካባቢ ደግሞ የቱሪስት ማዕከል ነው፣ የግብርና ማዕከል ነው። ኤርታሌ በዚህ ነው፣ ዳሎል በዚህ ነው፣ ሉሲ በዚህ ነው። ስለዚህ ይሄ ከተማ ራሱ የቱሪስት መዳረሻ አንዱ ራሱ ማለት ነው። የምንሰራቸው ኮሪደር ልማቶች የአፋርን ገጽታ በሚያሳይ መልኩ ነው እየሰራን ያለ ነው። የሀገር መስመር ነው፣ ኢምፖርት ኤክስፖርት ዋናው ሀይዌይ ነው። እንደ ሀገር ነው የምናስበው። እንደ ሀገር ስለምናስብ ልክ አዲስ አበባ የኢትዮጵያ መዲና ሳይሆን የአፍሪካ የዓለም። እንደሚናስብ አይነት እኛ ደግሞ ከሰመራ በላይ ነው የሚናስበው፣ የአገር አይሆን በአጭር ጊዜስ እኛ የራሳችን ስራ ለመሰራት ጠንካራት አደራጅተናል። ውሃም አብራትም ቴሌም ሁሉም ስራዎች ተቀን ከተማ አስተዳደርን ተቀናይቶ እንዲሰሩ ነው እያደረግን ያለ ነው። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን በበኩላቸው በሰመራ ከተማ የሚሰራው መንገድ ለክልሉ ብቻ ሳይሆን የሀገር መግቢያው መውጫ በመሆኑ የከባድ ጭነቶችን ለብዙ ጊዜ ሊቋቋም በሚችል መልኩ እንደሚሰራ ተናግረዋል። እንደ ሪፖርተራችን ሁሴን መሐመድ ዘገባ ፕሮጀክቱ የመንገድ ማስፋፊያ፣ የሳይክል እግረኛ መንገዶችና ፓርኮችን ያካተተ መሆኑን ኢንጂነር መሐመድ አብራርተዋል። የሰመራ ኮሪደር ልማት ፕሮጀክት ያው ዛሬ ሁላችንም እንዳየ ነው የስራ እንቅስቃሴው ተጀምሯል። በአጠቃላይ እንግዲህ መንገዱ ስፋት እንዲጨምር ተደርጎ የሚሰራ ፕሮጀክት ነው የሚሆነው። የመንገዱን ስፋት መጨመር ብቻም ሳይሆን ተጨማሪ ግልጋሎት እንዲሰጥ ጭምር በሚያስችል መንገድ ነው ዲዛይን ሰርተን አሁን ወደ ግንባታ የተሸጋገር ነው። የእግረኛ መንገድ ይኖራል፣ የባየስክል መንገድ ይኖራል፣ እንደዚሁም ግሪን ስትሪፖች የሚያካትት መንገድ ነው የሚሆነው። የሰመራ ኮሪደር ፕሮጀክት እንግዲህ ሰመራ ላይ ብቻም ሳይሆን አጠቃላይ የኢምፖርት ኤክስፖርት የገቢና የውጭ ንግዳችንንም በማቀላጠፍ ረገድ የራሱን ከፍተኛ አስተዋጽኦ ይኖረዋል የሚል ታሳቢ ተደርጓል።